በ2018 ዓ ም 12ኛ ክፍል የምትፈተኑ ተማሪዎች ይህ መረጃ ለእናንተ ነው። ጠቃሚ መረጃ ይሆናል ብዬ አስባለሁ። ከፈተና ጋር የተያዘ በ2018 ዓ ም የምትፈተኑትን ከስንተኛ ክፍል ጀምሮ እንደሆነ እንዲሁም ደግሞ የሚካተቱ ሰብጀክቶች ምንድናቸው፣ ይዘቶቹ ውስጥ እንዴት ነው የፈተናው ይዘት የሚለውን ትምህርት ሚኒስቴር ከተለያዩ ክልሎች ትምህርት ቢሮዎች ጋር ከተወያየ በኋላ ያሳለፈውን ማስታወቂያ ወይም ደግሞ ያስተላለፈውን ማስታወቂያዎች ነው የምነግራችሁ ማለት ነው። ሌላው ደግሞ ከአስራ ሁለተኛ ክፍል ጋር ተፈታኞች ምን እንደሚያስፈልጋችሁ ናሽናል አይዲ፣ ስለ ናሽናል አይዲ ምን እንደተባለ እነዚህን ነገሮች ዘርዘር አድርጌ የምነግራችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ከአስራ ሁለተኛ ክፍል ወይም ደግሞ ከሃይስኩል እስከ ፍሬሽማን ድረስ አብረን እንቀጥላለን። የተለያዩ መረጃዎችን እየሰጠዋችሁ አብረን የምንቀጥል ይሆናል ማለት ነው። ሌላው ደግሞ ቪፒኤን እያበራችሁ ብታይ ሞር አሪፍ ነው፣ ሰፖርት ታደረጉናላችሁ ማለት ነው። ስለዚህ ከመጀመሪያው መረጃ ስጀምር ከናሽናል አይዲ ጋር የተያያዘውን ነገር ልንገራችሁና ወደ ሌላው መረጃ የሚሄድ ይሆናል ማለት ነው። ስለዚህ አስራ ሁለተኛ ክፍል ብሔራዊ ፈተና ለመቀመጥ ብሔራዊ መታወቂያ ወይም ደግሞ ናሽናል አይዲ ቅድመ ሁኔታ ተደረገ ይላል። የትምህርትና ምዘና ፈተናዎች አገልግሎት ብሔራዊ መታወቂያ ወይም ናሽናል አይዲ ለፈተና ለመቀመጥ ቅድመ ሁኔታ ነው ብሏል ማለት ነው። ማንኛውም የ2018 የትምህርት ዘመን የ12ተኛ ክፍል ሀገር አቀፍ ፈተና ተፈታኝ ብሔራዊ መታወቂያ ወይም ናሽናል አይዲ ከፈተና ምዝገባ ቀድሞ ማውጣትና በእጁ መያዝ ይገባዋል ሲል አሳውቋል። ብሔራዊ መታወቂያ ወይም ናሽናል አይዲ የሌለው ተማሪ ለፈተና መመዝገብም ሆነ በማንኛውም ሁኔታ መፈተን አይችልም ሲል አስገንዝቧል ማለት ነው። ተማሪዎች የብሔራዊ መታወቂያ ናሽናል አይዲ ይዘው እንዲገኙ የተማሪ ቤተሰብ፣ መምህራን፣ የትምህርት አመራሮች፣ የሚዲያ አካላት ተገቢውን ድጋፍ እንዲያደርጉ ጥሪ እናቀርባለን ነው የሚለው ማለት ነው። ስለዚህ ሁላችሁም በ2018 ዓ ም 12ኛ ክፍል የምትፈተኑ ተማሪዎች ናሽናል አይዲያችሁን ከወዲሁ እንድታዘጋጁ ለማለት ነው ማለት ነው። ሌላው የትምህርት ሚኒስቴር ከተለያዩ የትምህርት ቢሮዎች ጋር ከተወያየ በኋላ በአስራ ሁለተኛ ክፍል ላይ ከየትኛው ክፍል ጀምሮ ፈተናው ይሸፍናል የሚለውን አዲስ መረጃ ነው ያወጣው። የ2018 ዓመተ ምሕረት የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ከዘጠነኛ እስከ አስራ ሁለተኛ ክፍል ይሸፍናል ሲል ትምህርት ሚኒስቴር አስታውቋል። ማለት ነው። ትምህርት ሚኒስቴር የ2018 የትምህርት ዘመን የአስራ ሁለተኛ ክፍል መልቀቂያ ፈተናን በተመለከተ ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች ትምህርት ቢሮዎች እና እንዲሁም ለትምህርት ምዘናና ፈተናዎች አገልግሎት ትናንትና ትናንት ማለት ነው ወይም ደግሞ ይህ ማስታወቂያ የወጣው ጥቅምት አስር ነው፣ ጥቅምት አስር ደብዳቤ ልኳል ማለት ነው። ያው ደብዳቤው እውነተኛ ነው ተረጋግጧል ማለት ነው። በሚኒስትሩ የስርዓተ ትምህርት ማበልፀጊያ መሪ ስራ አስፈጻሚ ቴዎድሮስ ሸዋርገጥ ወይም ደግሞ ዶክተር የተፈረመው ደብዳቤ የ2018 ዓ ምት የ12ተኛ ክፍል ፈተና ከ9ጠነኛ እስከ 12ተኛ ክፍል እንደሚሸፍን ተማሪዎቹ የተማሪሩትን ይዘቶች የሚፈተኑ መሆኑን ይገልጻል ማለት ነው። ብሔራዊ ፈተናው ከአስረኛ እስከ አስራ ሁለተኛ ክፍሎች አዲሱ ስርዓተ ትምህርትን ወይም ደግሞ በአዲሱ ካሪኩለም እንደሚሆን ይጠበቃል ወይም ደግሞ ተነግሯል። በ2018 ዓመተ ምህረት የሙከራ ትምህርት ቤቶች ዘጠነኛ ክፍልን በአዲሱ ስርዓተ ትምህርት፣ ሌሎች ደግሞ በቀድሞ ስርዓተ ትምህርት የተማሩ በመሆኑ ፈተናው ከሁለቱ ስርዓተ ትምህርቶች ጋር የጋራ የሆኑ ይዘቶችን ተጣጥሞ የሚወጣ መሆኑን ገልጿል። ማለት ስለዚህ ከአስረኛ እስከ አስራ ሁለተኛ ክፍል ያለው በአዲሱ ስርዓተ ትምህርት ወይም በአዲሱ ካሪኩለም፣ ዘጠነኛ ክፍል ግን ከአዲሱና ከድሮ ወይም ኦልድ ካሪኩለም ጋር ተመሳሳይ ርዕሶች ወይም ደግሞ ተመሳሳይ ይዘቶችን ይወጣል ማለት ነው። በአጠቃላይ ትምህርት ስርዓተ ትምህርት ስርዓት ትምህርት ሪፎርም መሰረት የሁለተኛ ደረጃ አዲሱ ስርዓተ ትምህርት በ2018 የሙከራ ትግበራ በማካሄድ በ2016 ወደ ስራ መግባቱ ይታወቃል ማለት ነው። ሌላው ከዚሁ ጋር ተያይዞ የትኞቹ ሰብጀክቶች በአስራ ሁለተኛ ክፍል ፈተና ላይ በ2018 ይካተታሉ የሚለውን የፈተናና አገልግሎት ይፋ አድርጓል ማለት ነው። የ2018 ዓ ምት የትምህርት ዘመን የ12ኛ ክፍል አገር አቀፍ ፈተና ይዘቶች ይፋ ሆነዋል። የትምህርት ምዘናና ፈተናዎች አገልግሎት ተማሪዎች፣ የተማሪ ቤተሰቦች፣ መምህራንና የትምህርት አመራር ለፈተና ዝግጅት በሚያደርጉበት ወቅት ፈተና የሚሸፍናቸው የይዘት አካባቢ ይፋ አድርጓል ማለት ነው። የ2018 የትምህርት ዘመን የ12ኛ ክፍል ፈተና ዝግጅት እንደሚከተለው ይሆናል። ያው በሁለቱም የትምህርት አይነቶች ነው። ማለትም የተፈጥሮ ሳይንስ እና የማህበራዊ ሳይንስ ተፈታኞች ነው የወጣው። ለተፈጥሮ ሳይንስ ተማሪዎች እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ኬሚስትሪን፣ ፊዚክስ እና ባዮሎጂ ናቸው ማለት ነው። ስለዚህ ስድስት ነው የምትፈተኑት፣ እንግሊሽ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ ሶስት ኬሚስትሪ አራት ፊዚክስ እና ባዮሎጂ ስድስት ይሆናል ማለት ነው። ለማህበራዊ ሳይንስ ተፈታኞች እንግሊሽ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ ታሪክ ጂኦግራፊ እና ኢኮኖሚክስ ማለት ነው። ስለዚህ እንግሊሽ ማትማቲክስ ስኮላስቲክስ አምቲቲዩድ ሂስትሪ ጂኦግራፊ እና ኢኮኖሚክስ ትፈተናላችሁ ማለት ነው። ሁለተኛ ፈተናው ከዘጠኛ እስከ አስራ ሁለተኛ ክፍል ደረጃዎች እና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች ይሸፍናል ማለት ነው። ሶስተኛ ከአስረኛ እስከ አስራ ሁለተኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረት እየተዘጋጀ ያለ ሲሆን የዘጠነኛ ክፍል ደግሞ የሁሉም ትምህርት አይነቶች ፈተናዎች ከቀድሞውና ከአዲሱ ስርዓተ ትምህርት የጋራ ይዘቶችን ብቻ አካቶ ወይም ደግሞ የጋራ ቶፒኮችን አካቶ እየተዘጋጀ እንደሚገኝ ተገልጿል። ፈተናው ማንኛውም ተፈታኝ ተማሪ ከተማሪው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ የተዘጋጀ መሆኑን ስለሚታወቅ ወይም ደግሞ እየተዘጋጀ በመሆኑ ተማሪዎች ከተማሩት መጽሐፍ ላይ ወይም ደግሞ ከሚማሩት መጽሐፍ ላይ እንድዘጋጁ አሳስቧል ማለት ነው። ሌላው የፈተና አስተዳደር በበይነ መረብ እና በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበይነ መረብ እንዲፈተን እየተሰራ ያለ በመሆኑ ተፈታኞች ራሳቸውን በበይነ መረብ ወይም ኦንላይን ለመፈተን ሊያዘጋጁ ይገባል ተብሏል ማለት ነው። ስለዚህ ያለው ሁኔታ ከሰራተኛ ክፍል ጋር የተያዘ ይህ ነው። አንደኛ ናሽናል አይዲ ማዘጋጀት ይኖርባቸዋል። ይህ ናሽናል አይዲ የሌለው ተማሪ ለፈተና መመዝገብም ሆነ ለፈተና መቀመጥ አይችልም። ሁለተኛ ደግሞ ፈተናዎች የሚካተቱት ከዘጠኝ እስከ አስራ ሁለተኛ ክፍል ነው። ከአስር እስከ አስራ ሁለት ያለው በአዲሱ ስርዓተ ትምህርት፣ ዘጠነኛ ክፍል ደግሞ ከአዲሱና ከድሮ ወይም ደግሞ ከበፊቱ ስርዓተ ትምህርት ተመሳሳይ ቶፒኮች ተመርጠው ከመጽሐፍ ላይ ብቻ ጥያቄዎች ይዘጋጃሉ ማለት ነው። የተማራችሁት ነገር ሁሉም ቻፕተሮች ይካተታሉ። ሌላው ደግሞ በሁለቱም በሶሻልም በናቹራልም ስድስት ስድስት ትምህርት ፈተናላችሁ። በናቹራል በኩል ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ማትማቲክስ እና ስኮላቲክ አፕቲቲዩድ ኢንግሊሽ ይሆናል ማለት ነው። በሶሻል በኩል ኢንግሊሽ፣ ማትማቲክስ፣ ሂስትሪ፣ ስኮላቲክ አፕቲቲዩድ እና ጂኦግራፊ ኢኮኖሚክስ ሆነው ስድስት ስድስት የምትፈተኑ ይሆናል። ሌሎች አዲስ መረጃ እንዲደርሳችሁ ሰብስክራይብ በማድረግ እና ደግሞ ቶሎ ቶሎ ኢንፎርሜሽን ኖቲፊኬሽን ሊገባላችሁ የደውል ምልክቷን ኦን ማድረግ ይኖርባችኋል ማለት ነው። ሌላ አዲስ መረጃ ካለ በዚሁ ቻናል ትጠብቃላችሁ። በቴሌግራም ቻናላችንም የተለያዩ ፈተናዎች ሞዴሎች ይፖሰታሉ። እሱንም መከታተል ትችላላችሁ።